ምዕራፍ ሶስት የደህንነት መስዋዕት። ለእግዚአብሔር የሚቀርበው ቁርባን የደህንነት መስዋዕት ቢሆን ከላሞች መንጋ ተባት ወይም ንስት ቢቀርብ ቢያቀርብ ነውር የሌለበት በእግዚአብሔር ፊት ያቅርብ። እጁንም ለቁርባን በቀረበው ራስ ላይ ይጭናል። በምስክሩ ድንኳን ደጃፋ ጠቀብ ያርደዋል። የአሮንም ልጆች ካህናቱ ደሙን በሚቃጠለው መሥዋዕት በመሠዊያ ላይ በዙሪያው ይረጫሉ። ከደህንነቱ መሥዋዕት ለእግዚአብሔር የእሳት ቁርባን አድርገው ያቀርባሉ። የሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች፣ በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ በኩላሊቶቹ ጋር ያመጣሉ። የአሮንም ልጆች ከሚቃጠል መሥዋዕት ጋር በመሠዊያው ላይ በእሳቱ ላይ ባለው በእንጨቱም ላይ ያቀርቡታል። የእሳት ቁርባን ለእግዚአብሔር በጎ መዓዛ ነው። ለእግዚአብሔርም ለደህንነት መሥዋዕት የሚያቀርበው ቁርባኑ ከበጎች ተባት ወይም እንስት ቢሆን ነውር የሌለበትን ያቀርባል። ለቁርባኑ የበግ ጠቦትን ቢያቀርብ በእግዚአብሔር ፊት ያቀርበዋል። እጁንም ለቁርባን በቀረበው ራስ ላይ ይጭናል። በምስክሩ ድንኳን ደጃፍ ያርደዋል። ካህናቱም የአሮንን ልጆች ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደህንነቱም መሥዋዕት ለእግዚአብሔር የሚቃጠል መሥዋዕት አድርጎ ያቀርባል። ስቡን እስከ ጀርባውም ድረስ የተቆረጠ ሙሉ ላቱን፣ የሆድ ዕቃውንም የሆድ የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች በእነርሱ ላይ በጎድኑም አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ይወስዳል። ካህኑም በመሠዊያው ላይ ያቀርበዋል። በጎ መዓዛ ያለው ለእግዚአብሔር የሚቃጠል መሥዋዕት ነው። ቁርባኑም ፍየል ቢሆን በእግዚአብሔር ፊት ያቀርበዋል። እጁንም በራሱ ላይ ይጭንበታል፣ በምስክሩ ድንኳን ደጃፍ ያርደዋል። የአሮንም ልጆች ደሙን በመሠዊያ ላይ በዙሪያ ይረጩታል። ከእርሱም ለእግዚአብሔር የእሳት ቁርባን አድርጎ ያቀርበዋል፣ ሆድ ዕቃውን የሚሸፍነውን ስብ፣ በሆድ ዕቃው ላይ ያለውን ስብ ሁሉ ሁለቱንም ኩላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ይወስዳል። ካህኑም በመሠዊያው ላይ ያቀርበዋል። ለእግዚአብሔር በጎ መዓዛ ያለው የሚቃጠል መሥዋዕት ነው። ስቡ ሁሉ ለእግዚአብሔር ነው። ስብና ደም እንዳትበሉ በምትኖሩበት ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው።